ሁሌም በማደርገው መንገድ ነው የመጣሁት። ምን ነው? ውጭ ላይ አዳዲስ ፊት እያየው ነበር። እዛ ነው በደንብ መጠንቀቅ አለብህ። ደግሞ አዲስ ነገር አለ። ምንድን ነው? ወይዘሮ የፍራታ ከያፌት ጋር ስራ ቦታ አብራ ነበረች እና አዲስ ወጥመድ እያዘጋጀ ይመስለኛል እንደዚህ አይሆንም። ወይኔ ናተን እንደዚህ ማድረግ የለበትም። አንተ ተረጋጋ። መሆን ያለበትም ያደርግለ ማወቅ ስላለብን የነገርኩህ። ይህን ማነው አዲስ ቁጥር? ሄሎ፣ ሄሎ። አቶ ናታ እንዴት ነህ? ይሄ ነው በጣም ዝርጋ ያለ ጥሩ ነው። ማንነት መቀየሩ ያን ያህል ከበደ አመስለኝ። አቶ ያፊት ምን ፈልገህ ነው በዚህ ሰዓት? ምን እንደምፈልግማ ታውቃለህ አይደል? ስለዚህ በምፈልገው ነገር ላይ ምንዳ ዳይሬክሽን ካልነገርክ የሚሆን አውቃለሁ። ምንድን ነው የፈልገው? የምፈልገውማ የራሴን የሆነ ነገር ነው። በስራ ቋንቋን እናያቀ ምንድን ነው የምፈልገው የወሰድ ቅ ሴቶች ለመመለስ ይቅርታ ሴቶቹ መመለስ አልችልም። ይገርማ በጣም ፈጣኖች ናቸው፣ ከጠበኩት በላይ ገብ እያስገቡት። እናታ በደንብ ስማኝ፣ የእኔ የሆነን ነገር ትመልሳለ፣ በምላሹ የሚፈልገውን ነገር ጠይቀኝ። ስማኝ አቱ ያፊት በመጀመሪያ ስሜና ታንሳ ኤፍ እና ገባ። ሲቀጥል እኔ ስታወራኝ ቃላቶች ማትመርጥ ከሆነ ና ስታወራኝ ማትን ለማመጠኝ ከሆነ ስልኩን ለመዝጋት እገደላለሁ። በቀጣይ እኔ ጋር ስትደውል ስርዓት ምን እንደሆነ ተምረ ደውል። ያፌት እንግዲህ አሁን ላይ ናታንና ያፌት እፍጥጫ ላይ ደርሰዋል። ያፌትም እንግዲህ ኃላፊው ስለሆነ ናታን ናታን ወይም ዳፌት የሚለው ስሙ ናታን በሚለው አታቀኝም፣ የአሁኑ ጀግናነትና የበላይ ሁኜ የማሰራ ኃላፊ እኔ ናፌት እንጂ ናታን አይደለሁም በማለት ሲውረገረግ ነበር ናታን ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያደርጋችሁ ለቤቱ አድርስ የሆናችሁ የዶር ምልክቷን በመጫን ቤተሰብ የሆኑ ክፍል ዘጠና ሰባት ሀረግ ድራማ ቀጥሏል ማለት ነው። ዘጠና ሰባት እንግዲህ መግቢያ ላይ ቀንጽፍ አድርጌ ያሳያችሁ ቪዲዮ ናታን እና ያፌት ተፋጠዋል። ናታን አሁን ላይ እሱን ያፌትን መበቀል ይፈልጋል። ሁሉም ነገር ገብቶታል። እንግዲህ ጠበቃ የተባለው ሰውዬ ማነች ኤፉዬ ባንተ ተደራድሮባት ባንተ መተውባት እንጂ በፍጹም ይሄን ነገር ልታደርግም ልታገባውም አይፈቀድም ነገር ግን በአንተ በምትወደው መተውባት ነው፣ አንተ እንድትላለህ በማለት ክፍል ዘጠና ስድስት ላይ ሲያስረዳው ነበር። እሱም ግን ግራ በተጋባው ተወደኝን የምወዳታለሁ ግን ደግሞ እንደዛ ያለችኝ እያለ ነበር ሲል የነበረው አሁን ላይ እንግዲህ ፍጥጫው፣ እንግዲህ ጠበቃውም እንዳለ የህግ አካላቱም ፎቷቸውን ሰብስቦ ለማጥመድ ተዘጋጅተዋል ማለት ነው። እንግዲህ ያፌት ማንነውና ናታንም ወደ ጠበቃው ሄዶ ነው የተደወለለት። ብዙ ከኋላ የሚያጠምዱ አሉ። የአፌት ሰዎች ስለዚህ ራስን ጠብቅ እያለ ሲነግረው ነበረ። እንግዲህ ይህ ተራራ ምናት ለሱ ጥበቅ አርጋለታለኝ፣ ግን ይሄን እንደሚሰራ አታውቅም። ምክንያቱም አንተ እኔ እንትን ካልኩበ ውጭ መውጣት መግባት፣ ብላ በባለፈው ስታስጠነቅቀው ነበር። እሱ ግን ይሄንን አሁን በዚህ በስራውም ላይ ሆኖ እዝንተኑ ላይ ትኩረት አድርጓል። ምክንያቱም እስከ ዛሬ ሳያውቀው የነበረውን ሁሉ የኤፍራታን እንትን ሲል ነበር። ኤፍራታ ደግሞ ስራ መጀመሯን ነገረው ማለት ነው መታ ቦታ ነበር። ሊያጠምደው ነው። በዝስ ይለው ነበር እንግዲህ ኤፉም ስራውን ስለፈለጌ እና እሚሰራውን ማየት ስለምትፈልግ ነበረ። አሞኛል አልሄድም ስትለው አይሄደሽ ትንትንተ ያለሽ፣ ዛሬ አልሄድም ስትለው ወረቀት አምጥችልሽ ትፈርም ያለሽ የአለው። ምክንያቱም ናታን የበላይ ሆኖ እንዳየው አይፈልግም። አሁን ኤፍሩን ስለሚወዳት እና እንትን ስለሚል በእሷን ትሌልበት ኤፍራታን ወደ ስራው አምጥቷታል። ኤፍራታም እንግዲህ ወረቀቱ ላይ ትፈርሚያለሽ የሚል ትዕዛዝ ነበር ይሰጣት።

እሱም እንግዲህ የኔም ንግስት የውጭም የሁሉንም ስራ ጀግና እንድሆሽ ማየት ፈልጋለሁ። አንችም ነሽ እኮ ደግሞ ሥራውን ፈልገዋለሁ ያልሽኝ መኪናም እንደ ጓደኞቼ ሁሉን ነገር ስትይኝ የነበረው፣ ስለዚህ ይህን ደግሞ የአንቺ ሀሳብ ስለሆነ ትሰሪያለሽ ሲላት ነበር። እሷም እሽ በቃ ሽ ብለዋለች እንግዲህ ወደ ቤት ስንመጣ አቤል እቤት መጥቷል። እቤት በመምጣቱ ከነሻንጣው አገኝተው ኤፍዬም በመናደድ እና በመበሳጨት ሻንጣውን ስትወረውርለት ነበር። እሱን ግን ክላሴን አዘጋጂ እምቢ ካልሽ ግን እኔም ፖሊስ ጋር ደውላለሁ፣ አንቺም እናታንጋ ማነውን ተናጋ ትደውያለች በማለት ነበር ሲዘትባት የነበረው አቤል እንግዲህ ያንን ከላፕቶፕ ላይ የነበረውን መረጃ ስለያዘ ያንን ነገር ነው እንትን ሊልባት የፈለገው። ስለዚህ እሷ ደግሞ ወዳ ባለ ግዷ እንግዲህ እንትን ልትል ተገደዳለች ማለት ነው። አቤልን እንግዲህ ያፌት ምን ይለው ይሆን አሳምኝ ያጎቴ ሚስት እያለ ሲላት ነበረ። እንግዲህ እሷም ሻንጣውን ይዛ ክላስ አዘጋጅታለታለች። ለዚህ በመደወል እንደውም እኛ ለማጥመዱ ይመችናው በይገባ ቤት ወጣ በማለት ብላ ነበር እንግዲህ ወደ ሉሊት ጋር ስንመጣ ሉሊት እኔ ሉሊት እኔ እንጃ፣ ሉሊትን አለማድነቅ አይቻልም። ቁም ነገር ሉሊት የድራማው ድምቀት ብያታለሁ፣ እውነት ለመናገር ማለት ነው። ሉሊት የሌለችበት አያምርም። ሉሊት እንግዲህ የቤዚን ጓደኛ ብር በመክፈት አንተ እንዴት ነህ? ደህና ነህ ወይ? ይሄን ቤት ተለማመርከውሳ ቢዝና አፈቀርካት? እንዲህ እያለች ነበረ ጥያቄ ስጠይቀ የነበረው። አረኔ ጓደኛዬ ናት እንጂ ፍቅር ምናምን ሲላት፣ አይ ያው እንግዲህ ወንዶይ ነገር ተጓደኝነት ጀምሮ ነው። እንዴት ስምትሆኑት ግን አንድ ነገር ልንገር ብዬ ነው። ምንድን ቢዚ እናታን እናታን አፍቅራ እብድ ብላ እሱ አልፈልግሽም ሲላት ነው። አሁን በቃ እንትን ያለችው አትሆንህም። እሷን እንትንታልክ ደሞ እንዲያተዋራት ቤት ቤት እኔ ይሄ ሉሊት ትወና ከምላችሁ በላይ ነው የሚያዝናናኝ፣ ማለት ነው። እውነት በጣም ብቃት አላት በሁሉም ቦታ ማለት ነው። እና እንደዚህ ስትለው እንዴ ለምን ደስ ትለች? በቃሄ፣ በቃ ይሄ ነው። እኔ ላንተው ብዬ ነው። ታዲያ አንቺ ዘመዶች፣ ቤተሰቦች እኔ ሁላ ምን ማውራት ብሎ ታዘባት። እሱ ለአንተ ብዬ ነው። እናንተ እንዲሁም ድሮም ሲያዝኑላቸው ቅጤላቸው ምን የወንድ ልጅ ሲያለቅስ ሲጎዳ አልወድም አለች እንግዲህ እሱ ቀንታ ነው ማለት ነው። እንግዲህ ይህንን ስትልም እሱም ይህን ሁሉ አወራሽ ግን ለቤዜ እንዳትናገር እንዳሰማ ብዬ ነው ምናምን ስትለው ነበር። እሱም እንግዲህ ዝም ብሎ ታዝባት ነበር። የሄደው ወደ ጺ እና ወደ ቤዚ ጋር ስንመጣ ጺ እና ማን ነው ቢኒ አልፈልግሽም በማለቱ በጣም ተናዳለች። እሱን እየናፈቀች እያስተዋለች ነው ያለችው። በዚህም ሀሳብ እንግዲህ የሆነ ሚስጥር ነግራታለች። እንደዚህ ብለን ለምን እንድመጣ አናረገውም በማለት ነበረ እንደዚህ የነገረች አጽ ይህ ሀሳብሽ በጣም አሪፍ ነው፣ ይሆናል እያለች ተመካክረው ነበር። እንግዲህ ይመስለኛል ያው ከንግግራቸው አንፃር ምክንያቱም ጺና ቤዚ ተነጋግረዋል፣ ቤኒ ስለዚህ፣ ከንትና ጋር ከተደዋወሉ በኋላ ከዳጊ ጋር ለምንድን ነው ከእሷ ጋር እንትን እንድትል አልፈልግም፣ እንድትገናኝ ከእነሱ ቤት ከእሷ ጋር ሲለው ነበር። ለምንድን ነው ስልኩት? በጣም ነው የምትወደ እያለ ሲለው ነበረ። ሁለተኛ፣ እንግዲህ ስልኩ ከተደወለለት በኋላ ዳጊም አንስቶ ደንግጦ ምንድን ነው ብሎ በኋላ ላይ ቤኒም ሲሰማ በመደንገጥ እና በመፍራት ወደ ውጭ ነው የሄደው። እንግዲህ ወይ ታማ ነው ወይ ወርቃ ነው ብለው ወይ ታማ ነው ወይ ወርቃ ነው ምናምን ብለው ደውለውለት ነው የሚሆነው። እና በዚህ የተነሳ አሁን ላይ ያሉት ቤኒም በመደንገጥ እና በመጨነቅ ወጥቶ ሄዷል ማለት ነው። አሁን ላይ እንግዲህ ጸጋ ነው የሚሄደው ብዬ ነው እንግዲህ ከተመካከሩት አንጻር ይህን ነው ብዬ የማስበው። ምክንያቱም እንድመጣ ይህን ሲስተም መፍጠር አለብን ብለው ነው የተመካከሩ ማለት ነው። ወይዘሮ ገነት ደግሞ ተሽሏት ጉልቴ ይሄዳለሁ በማለት ቢኒና እንዳጌ ሲቆጣት ነበረ። የእናት ወደ አይችልም ና ልጅ የኮናት ናፍቃይ ነው ነው እንዳያት ነው በዛ ስታልፍ ስትል በቃ ቤት እንጠራታለን አይቻልም እያሉ ሲቆጣት ነበረ። እንግዲህ አሁን ላይ ተፋጠዋል፣ ሁሉም ማለት ነው። እንግዲህ ቢኒ እየት ሄደ የሚለውን እስኪናንተ በኮሜንት ሴክሽን አስቀምጦ እኔ የሚመስለኝ ቤዚና ፂ በፈጠሩት ሞች በዛ ነው ብዬ ነው የማስበው ምክንያቱም ሲወደቀች ወይም ታመመች ሰብሎ ሊሆን ይችላል የሚሄደው ማለት ነው ምክንያቱም ዳጊም መጀመሪያ አውርቷ ነበር በኋላ ላይ ግን በሱ ነው የደወሉለት ሁሉለት ስለዚህ ምክንያቱም እንትናም ቢሆን ናታንን ቢሆን ያገቱት በዳጊ ማን ነው በቢኒ ስልክ ነበር የሚደወለው ስለዚህ እኔ ቤዚና ማነች ጽ ተመካከሩት ነገር ነው ብዬ ማምነው ለነበረን ቆይታ አመሰግናለሁ ላይ ሰብስክራይበር ባይ ወይኔ በረስቻት ደረሰቻት። ሕዋንን ሕዋን ደግሞ የኔ ቆንጆ በጣም ሰው አድናለሁ ብላ እሷ የገባችበት ፈተና እዛ ላይ ስታለቅስ እንደዛ ልጅቷን እንትን ስትል፣ አይዞሽ ላይ ጊዜ ነው እያለች እሷ ራሷ የገባችበት ነገር በጣም ያሳዝናል። አባቴን ሰውን የገደለው። ስለዚህ ፍትህ ለእነሱ ለነሱ ለልጆ ፍትህ ሆናለሁ ብላ ገብታ ነው እንደዛ ያደረገችው። እንግዲህ አሁን ላይ ፂም ደስ የሚለው ቤዚ ወደ ሕግ ሂዳ አመልክታላታለች ማለት ነው በህልሟ ያየችውን ሁሉ ሄዳ ከጓደኛዋ ጋራ አመልክታ መታለች። ፖሊስ ጣቢያ ማለት ነው። ስለዚህ ከቆየ አመልክች መልክች ብላት ነበር እና አሁን ላይ ከጠፋች እንግዲህ ስለቆየች ሄዳ ማመልከቷ በጣም ደስ የሚል ነው። ከዛ ፎቶዋ ይለጠፍ እና የጠፋችው ተብሎ እንግዲህ ወይ ይነገራል። ያጓደኛዋ ስለሚያውቅ ሁሉን ነገር በንትን ይላል ማለት ነው። አሁን ላይ እንግዲህ ለልጆቹ ይደረስላቸዋል ብዬ አስባለሁ ማለት ነው። ለነበረው ቆይታ አመሰግናለሁ። ላይክ ሰብስክራይብ እያደርጋችሁ ቤተሰብ ሆኖ እንግዲህ ድራማ እየሆነ እያየ ነው የምናዝነው ነገር ፊልም ሆኖ ማለት ነው። እና ላይክ ሰብስክራይብ እያደርጋችሁ ቤተሰብ ሆኖ ኮሜንት ላይ እንዳልኳቸው አስቀምጡ። ቢኒ የሮጠ ማን ነው? ለዳጊ ስልክ የተደወለው ለማን ነው ብላቸው ታስባላችሁ? ማለት ማን የወደቀው ብላቸው እና ጽህ ናት፣ ጽህ እንትንባሉት ጽህና ቤንዚን እንትንባሉት ነው እያስባለሁ። ባይ ባይ።